አፋሕድ ራሱንና የአማራ ሕዝብ የሉና ትግልን እንዲታደግ ሰርጎ ገቦችን ያጽዳ። ከአፋሕድ ቻፕተሮች በወቅታዊ ጉዳዮች ላይ የተሰጠ መግለጫ ላለፈው ግማሽ ክፍለ ዘመን የኢትዮጵያ የፖለቲካ አየር ጸረ አማራነትን የሚተነፍስ አማራን ማጥቃት የጸረ ኢትዮጵያ ኀይሎች ፖለቲካ ሆኖ ቆይተዋል። ይህ አምሳ ዓመት ያል የዘለቀ ጸረ አማራ አስተሳሰብና የዚሁ አስተሳሰብ ውላጅ የሆኑ ተከታታይ አገዛዞች የአማራን ሕዝብ ርስት፣ ማንነት፣ ታሪክና መልካም ስም ጥላሸት ከመቀባት አልፈው ተፈጥሯዊ የመኖር መብቱን አደጋ ላይ ጥለውታል። ይህን ተከትሎ አማራ እንደ ሕዝብ በሕይወት የመኖር ያለመኖር መኖር የልውና ትግሉ ውስጥ ገብቶዋል። ምንም እንኳን ትግሉ ወደ አንድ አደረጃጀት ተጠቃሎ ባይገባም በዚህ የትግል ሂደት ውስጥ አንጸባራቂ ድሎች ተመዝግበዋል። በእኛ እምነት የአማራ የልውና ትግል ግቡን እንዲመታ አማራዊ ድርጅት አስፈላጊ በመሆኑ አፋሕድ ተመስርቷል። የሕልውና ትግሉ ሂደት በብዙ ውጣ ውረዶች ውስጥ የአማራ ፋኖ ሕዝባዊ ድርጅትን በራሱ ጊዜ ወልዶታል። ይህም የሕልውና ትግሉ የእድገት ደረጃ ነጸብራቅ እንደሆነ እናምናለን። ነገር ግን የድርጅቱን የትግል ዓላማዎች በአስተማማኝ ሁኔታ ለማሳካት በሕዝብ ዘንድ እምነት የሚጣልባቸው የአታጋይ ድርጅቱ የውስጥና የውጪ መሪዎችና አስተባባሪዎች ያስፈልጋሉ። የአማራ ፋኖ ሕዝባዊ ድርጅት አመራሮች የውጭ ድጋፍ አስተባባሪ ኮሚቴ ያሉትን ስብስብ መሰየማቸውን፣ ይህን ተከትሎም የድጋፍ መሠረት ሆነን ስንደግፋቸው የነበሩ የቀድሞ የሕዝባዊ ድርጅቱ የውጪ ድጋፍ አስተባባሪ የነበሩ አስራ አንዱ የኮሚቴ አባላት የሰጡትን መግለጫና ማብራሪያ ተከታትለናል። ተሰየመ የተባለው ኮሚቴ እውነተኛውን ታጋይ ዲያስፖራ የማይወክል ለትግሉ የማይታመኑ ሰርጎ ገቦች ያሉበት የአደረጃጀትና የውክልና የሰው ምርጫ ችግር ያለበት በመሆኑ በእኛ በኩል ኮሚቴውን የማንቀበለው መሆኑን እናሳውቃለን። በሁለቱም ወገን የተሰጡ መግለጫና ማብራሪያዎችን ተመልክተን የደረስንበት ድምዳሜ መሬት ላይ ያሉ የድርጅቱ አመራሮች እኛን ሊወክል ከማይችለው ሰርጎ ገቡ ቡድን መመሪያ ተቀብለው መዋቅራዊ የአደረጃጀት የውክልናና የሰው ምርጫ ስህተት እንደሠሩ ተገንዝበናል በመሆኑ መሬት ላይ ላሉ መሪዎችና የአማራ ሕዝብ ትግል ቀጥተኛ ተዋናይ ለሆኑና ለትግላችን አጋር አካላት በሙሉ የሚከተለውን ጥሪ እናቀርባለን አንደኛ ለአፋሕድ ሥራ አስፈጻሚ አመራሮች የአፋሕድ ሥራ አስፈጻሚ አመራሮች መሪዎቻችን በዱር በገደሉ እየተዋደቃችሁ ከነ መላው ሰራዊቱ ለምትከፍሉት ዋጋ ከፍ ያለ ምስጋና አለን። አመራሩ የአማራ ሕዝብ የሉና ትግል አምጦ የወለደው እንጂ አመራሩ ትግሉን አምጦ አልወለደውም። ትግሉ የተወለደው በአማራ ሕዝብ የዘመናት ሰቆቃ መከራና መዋቅራዊ ጥቃት የተነሣ ነው። ይህም መሪዎቻችን እንደ አማራ በሕዝባችን ላይ የሚደርሰው ግፍና በደል አስገድዷቸው ወደ ትግል የወጡ የትግሉ ውጤት ያደርጋቸዋል። በእኛ እምነት የትግሉን ዕሉና ለመጠበቅ መሬት ላይ ያሉ መሪዎቻችን ከመስመሩ የሳቱ ሲመስለን ማረም፣ ስህተቱን ነቅሶ ማውጣትና መውጫ መንገዱን ማመላከት ለሕዝቡ ለድርጅቱና ለትግሉ ከሚቈረቈረ ወገን ይጠበቃል። በዚህም የአፋሕድ ሥራ አስፈጻሚ የሰየማቸው በስም የሚታወቁና የማይታወቁ የውጪ አስተባባሪ ኮሚቴ አባላት በቀደመ የጀርባ ታሪካቸው በአሁናዊ የፖለቲካ ተልኳቸውና በግልጽም ሆነ በስውር በሚያደርጉት እንቅስቃሴ የተነሣ በሉና ትግሉ ላይ እምነት ማንጥልባቸው በመሆኑ ውሳኔያችሁን ዳግም እንድታጤኑት እንጠይቃለን። ችግሩ የሰው ኃይል ምንጭ ብቻ ሳይሆን የአደረጃጀትና ፖለቲካዊ ትርጉም የሚሰጠው የውክልና ጉዳይም በመሆኑ አራቱንም የአማራ ግዛቶች ጎጃም፣ ሸዋ፣ ወሎና ጎንደር ብቻ ሳይሆን በመላው ኢትዮጵያ ተሰራይቶ የሚኖረውን ሰፊ ቁጥር ያለውን አገር ሰሪውን የአማራ ሕዝብ በትግሉ ላይ የሚወክል እንዲሆን በአጽንኦት እንጠይቃለን። ሁለተኛ፣ በየደረጃው ላላችሁ የአፋሕድ አመራሮችና መላ የሰራዊቱ አባላት በመሪዎቻችሁና በትግል ወንድምቶቻችሁ የከበረ መስዋዕትነት አፋሕድ ድርጅታዊ የትግል ቅርጽ መያዝ ችሏል። የአማራ ሕዝብ የሉና ትግልም በድል ታጅቦ እንደቀጠለ ነው። ሆኖም ትግሉ ባጠረና የእናንተም መሥዋዕትነት የሕዝባችን ሥቃይ በሚቀንስ መልኩ ወደ ዘላቂ ድሉ ለማምራት የትግሉ አጋዥ የሚሆኑ አካላት በተገቢው ቦታ መሰየም አለባቸው። በመሆኑ ድርጅቱ ራሱንና የአማራ ሕዝብ ያለውና ትግልን እንዲታደግ ውስጡን ከሰርጎ ገቦች መጠበቅ ያለበት በመሆኑ ከመሪዎቻችሁ ጋር በግልጽ ተመካከሩ። ሦስት ለአማራ ፋኖ ብሔራዊ ኃይል አፋብአ የተጀመረው የሉና ትግል አንድነትን በምርጫ የሚያቀርብ ሳይሆን አማራዊ ግዴታ ስለመሆኑ ታይቷል። የፋኖ ወደ አንድ የተጠቃለለ ድርጅታዊ አንድነት አለመምጣት ለፋሽስቱ ብልጽግና በሰባራው ወንበር ላይ ለመቀጠል ዕድል ፈጥሮለታል። ስለሆነም ለአማራ የሉና ትግል በየአቅጣጫው የሚከፈለውን ውድ የሕይወት ዋጋ በሚመጥን መልኩ ለትግሉ ሁኔታዎች ምላሽ የሚሰጥ አንድና ወጥነት ያለው አደረጃጀት እንዲፈጠር አፋሕድና አፋ በአ ቁጭ ብለው ለመነጋገር ከዚህ በላይ ጊዜው ሊረፍድ አይገባም። ለዚህም አንድ እንድትሆኑልን ከጎናችሁ በወደቁ በትግሉ ሰማዕታት ስም ጥሪያችንን እናቀርባለን። አራተኛ፣ ለሁሉም የአማራ ማኅበራት፣ የተለያዩ ግብረ ኃይሎችና የአማራ ትግል አጋሮች፣ ይህ የሕልውና ትግል የአማራን ሕዝብ እንደ ሕዝብ ወደፊት የማሻገር አሊያም እንደ ሕዝብ የመጥፋት ወሳኝ ታሪካዊ እጥፋት ጉዳይ ነው። ይየሉና ትግል ከጸረ አማራ ኀይሎች ጋር የሚደረግ የአማራ ህልውና ብቻ ሳይሆን የኢትዮጵያም የሉና ትግል ነው ይህ የሉና ትግል ጸረ ኢትዮጵያ ኃይሎች አማራን ጨርሶ ሀገር አልባ እንዳያደርጉት የአገር ባለቤትነቱን መልሶ ለማረጋገጥ የሚያደርገው የሞት ሽረት ትግል ነው እናም ሁሉም አማራና የአማራ ወዳጆች በሙሉ የሉና ትግሉ አካል መሆን አለባችሁ በሚል የትግል መርህ መሰረት ትግሉ አካላዊ ብቻ ሳይሆን ሁሉን አቀፍ ንቅናቄና ድጋፍ የሚጠይቅ በመሆኑ በውጭ አገራት የምንገኝ እኛ የአማራ ማኅበራትና የተለያዩ ግብረ ኃይሎች ትግሉን ከሰርጎ ገቦች በመጠበቅ አንድነታችንም በማጥበቅ ለዘላቂ የጋራ ድላችን የጋራ ርብርብ እንድናደርግ ጥሪያችንን እናቀርባለን። አምስተኛ፣ ለአማራ ምሁራንና የምሁራን አደረጃጀቶች በሙሉ የዲያስፖራው የትግል ተሳትፎ በምሁራዊ ተዋጽኦ መመራት እንዳለበት ጽኑ እምነት አለን። ትግሉ መታየት ያለበትም ከዓለም አውናዊ ሁኔታና የአማራ ሕዝብ ከገጠመው የልውና አደጋ በተለይም ጦርነቱ ሁሉን አቀፍ ከመሆኑ አኳያ ሊሆን ይገባል ብለን እናምናለን። ባለንበት ሁኔታ ሁሉም አማራ የሉና ትግሉ አካል መሆን አለበት የሚል የትግል መሪ ያስፈልጋል። በዚህም በየትኞቹም አለማት ያሉ የአማራ ምሁራን በትግሉ ላይ በጎ አሻራችሁን እንድታሳርፉ ታሪካዊ ጥሪ ቀርቦላቸዋል። ከምንጊዜም በላይ የአማራ ሕዝብ አንድነት የትግሉ ሞተር ነው። አንድነት የትግሉ ሞተር ነው ካልን ሞተሩ እንዳይጠፋ ምሁራዊ አቅሞች ትግሉ እስትራቴጂካዊ በሆነ አግባብ እንዲመራ ድጋፍ መስጠት ይጠበቅባቸዋል። የልውና ትግሉን የእድገት ደረጃዎች በመገምገም ተልእኮውን ማሳደግ የአማራን እውነተኛ የትግል መነሻ ምክንያቶች የሚያሳይ የብልጽግናውን አገዛዝ የጦር ወንጀሎች የሚያጋልጥ የዲፕሎማሲ ትግል ፍኖተ ካርታ ማዘጋጀትና በጥብቅ ሥነ ምግባር ትግሉ እንዲመራ የምሁራን እገዛ አስፈላጊ በመሆኑ አብረን እንድንሠራ ጥሪያችንን እናቀርባለን። የአማራ ሕዝብ የሕልውና ትግልና የወቅቱን የትግል ዕድገት ምዕራፍ የሚያሳዩ አካታችነት ያላቸው የውይይት ጉባኤዎችን ማዘጋጀት ጨምሮ ቀጣይ የትግል ሁኔታዎችን በተለይም በኢትዮጵያ ሀገረ መንግሥት መቀጠል ላይ ከአማራ ጋር ተመሳሳይ ፍላጎትና አቋም ካላቸው ሌሎች የኢትዮጵያ ኃይሎች ጋር ለመሥራት በዲፕሎማሲ ግንባሩ ዝግጁነታችንን እያሳየን ዲያስፖራው በተለይ ምሁራንና የአማራ ማኅበራት የመሪነት ሚናውን እንዲወጡ በድጋሚ ጥሪያችንን እናቀርባለን። እኛ ከዚህ በታች ስማችን የተዘረዘረ የቻፕተር መሪዎች ሲያትል በሚደረገው የስፖርት ዝግጅት ላይ በትግሉ ወቅታዊ ሁኔታና በቀጣይ የዲያስፖራው ስትራቴጂካዊ የትግል አበርክቶ ዙሪያ ውይይት እንደምናካሄድ ከወዲሁ እናሳውቃለን። ይህ መግለጫ ያወጣነው ነው ቻፕተሮች፦ ዋሽንግተን ዲሲ የአማራ ፋኖ ሕዝባዊ ድርጅት ቻፕተር ሜሪላንድ የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ ቨርጂኒያ የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ ሎስ አንጀለስ የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ ሲያትል የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ ካንሰስ የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ አትላንታ የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ ዳላስ የአማራ ፋኖ ህዝባዊ ድርጅት ቻፕተር ዴንቨር ኮሎራዶ የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ ሁስተን የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ ኒውዮርክ የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ የቦስተን የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ ፍላዴልፊያ የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ ሳውዝ ካሮላይና የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ ፍራንክፎርት ጀርመን የአማራ ፋኖ ህዝባዊ ድርጅት ቻፕተር፣ በርሊን ጀርመን የአማራ ፋኖ ህዝባዊ ድርጅት ቻፕተር እና ሌሎችም በስብሰባው ያልተገኙ። ድል ለአማራ ፋኖ ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ። መነሻችን አማራ መዳረሻችን ኢትዮጵያ። ሰኔ 18 ቀን